አዴና ዴፍ ሊጋቡ ሽማግሌ ለአዴ ሊልክ ስትሰማ ፍቅር ራሷን አዞሯት ወደቀች። ይህማ አይሆንም፣ ውሸት ነው በሉኝ እያለች ራሷን ሲያዞራት ፍቅር ራሷን ሳተች። እንዲሁም ደግሞ የሚያሳዝነው ነገር እንግዲህ ቤዛ ኪንጎን ለገንዘብ ራሳ አግተዋለች። ቤዛ እንግዲህ የሰውን ልጅ ማሰቃየት እና ገንዘብ መውሰድ ነው ስራዋ። አሁንም ደግሞ ኬንጎን አሳግታዋለች። አሰላሙ አሌይኩም ወራቱላይ ወበረካቱ ውድና የተከበራችሁ ድቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱላ ረቢልአለሚን። በያላችሁበት ሰላማችሁ በዝት ይበት። ለቻና አዲስ ጎናችሁ ሰብስክራይብ ላይ ሽ እያደርጋችሁ ቤተሰብ ሁኑ እንግዲህ አዴ ድራማ እንደቀጠለ ነው። አዴ ደስ ደስ የሚል ነገር ዛ እየመጣች ነው። አዴ እና ዴፍ እንግዲህ ከብዙ መከራና ስቃይ እንግዲህ በኋላ አዴ እና ሰርግ አዴ እና ዴፍ ሰርግ ደግሰው ሊጋቡ እንግዲህ እየተባለ ነው ማለት ነው። መጨረሻው ይመር በዚህ ላይ እንግዲህ በጣም ራሱን የጎዳ ሰው አለ። በአዴይና በድፍ መጋባት እንግዲህ ራሱን የሚጎዳው ማነው ትላላችሁ? እንግዲህ ማነው ትላላችሁ? እንግዲህ በጣም የደከመው እንግዲህ ብዙ ሴራ እየጠነሰሰ ክፉ የተባለበት እንግዲህ አዴል እና አዴል ለመሪያት በጣም ብዙ የሚታገሰው እንግዲህ ያው እንግዲህ እናቃታለን ፍቅርናት ማለት ነው። ፍቅር እንግዲህ በጣም ብዙ ጥራ አለች ደክማለች ማለት ነው። በጣም ከእናቷ ጋር ከምትጣላ፣ በጣም ከወንድሟ ጋር በጣም ብዙ ነገር ነው የደከመችው። እንግዲህ የእሷ አለመርከም ሲገርመን እንግዲህ የዴቭ እና የአደይ አለመርከም። ምክንያቱም የሰው ልጅ እኮ አንድ መከራ አልፎ አንዱ ሲመጣ ቦሎ ሱ ሲሆን ይደራራል፣ በጣም ይሰለቻል፣ በጣም ተስፋ ይቆርጣል ማለት ነገር ግን አዴ እንግዲህ ተዘ ሁሉ ፈተና ወጣ አሁን ላይ እንግዲህ ዴቭ እናሷ ብልባቸው አንድ ሆኖ ተግባብተው እና ፍቅርን ወደ ውጭ እያወጡ በአንድ ተግባብተው እንግዲህ ዴቭ ሽማግሌ ልልክ እየተባለ ነው ማለት ነው። ዛሬ እንግዲህ ሩማን እንግዲህ በአዴ ምትክ ያው እና ፍቅር ቤት ገብታ አለ ሰራተኛ የሰራች ነው። አሹና ሩማን አይች መጣለሁ ብላ አካል ላይ ይደጋመታ ነበር። አጋጣሚ እንግዲህ አዴ ሌሉ ደግሞ እንግዲህ ማናት ሌዱ መታለች ያለው ሙሳለም እንግዲህ ሌዱ ቀበጧ ደግሞ ተመልሳለች በሰላም ማለት ነው። ሌዱ እንግዲህ ደም ደሞ እንደምታስጨንቂው እያለቻት ነበር። ይህንም ደግሞ ለሩማን ነግራት ነበር። ፍቅር ፊት እንግዲህ ሩማን ዴፍ እናንቸ ትጋቡ ነው እውነት ነው ስታያት፣ አዎ ልንጋባ ነው አለቻት ማለት ነው ከዛ በኋላ በደት ጥለች እና እንግዲህ ፍቅር ምን ማለት ነው እያለች እንግዲህ ስጠይቃት አፍጥጣ አዎ ልንጋባ ነው። እንግዲህ ዴቭ እና እኔ ልንጋባ ነው። ሰርግ ልንጠራሽ ነው እንድትጨፍሪልን አለቻት። እንግዲህ ራሷን ስታዋደቀች ማለት ነው። ይሄ ነገር አይሆንም እያለች ብትከራከርም አንቺ አይሆንም ስላሹ ብቻ ይሄ ነገር አይቀርም እንግዲህ ሊሆን ነው ብላ አለቻት ነው ማለት እንግዲህ

አልቆረጥሽም እንደ ቢያንስ ቀለበቱ ሲደረግ ቆራጭ ብዬሽ ነበር እና ደቭንና አዴ አይለያዩም። ጠንከር ያሁንም ምናምን ከመጠንከር ሌላ ሌላ አማራጭ የለሽም። እንግዲህ ቤዛ ደግሞ አዴና ደቭን ለማለያየት ከቲና ብር ተቀብረ አለያያለሁ ብላ ነበር ማለት ነው። እሱን እንግዲህ አልተሳካላትም። እነሱ ሊከብሩ እሱ አለያያሉ ስትል እንግዲህ ቤዛ ለብር ትሞታለች። አሁን ምንድነው አማራጭ ያደረገችው? ይገርማችሁ፣ ምስኪኑን ምንም የማያውቀውና ምንም በቃ ከሰው ጋር የማይደርሱ ልጅ ነው። ደግሞ ያገተችው ማን ነው እንግዲህ፣ ኪንጎን አግተዋለች። ኪንጎን ተጓደኛው አድርጋ ጋር ሆነ አግተዋለች ማለት ነው። ብር አምጡ፣ አለዛ ኩላሊቱን ሸጠን እንወስዳለን። በእንግዲህ ያስጨነቁት ነው ዳይመንድ እናቀምጣ ከመጠን እንግዲህ የፍቅር የማይሰራው የለም። ሀይቀን ብዙ ዋጋ ያስከፍላል። እኩመ ሰው ተወደድ ብዙ ዋጋ ይከፍላልና የአባቷን ቤት ሸጣ እንግዲህ ክንኳን አስለቅቀዋለሁ እያለች ነው ማለት ነው። በጣም ከባር ነው። ያን ስትል እንግዲህ በአጉሬ ደግሞ በጣም ነበር የደነገጠው። እንዴት ላ ለወንድ ብላ የአባቷን ቤት ትሸጣለ ብሎ በጣም ደንግጠዋል ማለት ነው። ያው እንግዲህ በራሷ ስለሆነ ብቻ ነገር የለም፣ የአእምሮ የራሷ ነው። ቤዛ እንግዲህ እየተጫወተችባቸው ጤባ ጤፎ ማለት ነው። ሳግታው እሷ እየተዝናናች ትገኛለች። የቤዛ ክፋግ መጨረሻ ምን ይሁን ይ ማለት የሆነ በቃ ወጥመድ ያገባ ወጥመድ ትገባ ግን ትወጣለች ማለት ነው። ብዙ ወጥመድ ነበር እስከዛሬ ግን አተሰቃይም እሷ አተሰቃይም፣ ራሷ ግን ሰዎችን ደግሞ ታሰቃያለች። እንደዚህ እያደረገች ማለት ገንዘብ ብላ እንግዲህ ቲንጎ ምስኪን ልጅ ነው ምን የለው ምን የለው በምን እንደደረሰባት አላቀ ያገተችው እና ቤዛው ለገንዘብ ነው፣ ከዚህ ከሱ አይደለም። ምን እንማራለን? እውነት እንግዲህ ለይልዬ ደግሞ የባቡሬ እናት ጋር በጣም ተግባብተው እንግዲህ የባቡሬ እናት ከነ ሉሊ ለይሊ ጋር ናት ማለት ነው ባቡሬደን ባቡሬ ደግሞ ከሌድ እንግዲህ ፍቅር ሳይዘው አይቀርም። ጠጋጠጋ እያለ ነው ማለት ነው። እንደውም ስለ ሌድ እንግዲህ እናቱ እየመከረቻት ነበር። ስለ ኤላ ትቷት እንዴት እንዲሄድ የጠንካራ መሆን እንዳለባት ሁሉ ነገር